ናሰላም ሰላም፣ እንዴት ናችሁ? ውድረሙ ካንቺ ያውለት ቤተሰቦች አማን ነው ያለሁላችሁ። እኔ እና ዳጊሻ መተናል። ከታረቅም በኋላ ትንሽ ኮሜዲ ነገር አልሰራንም። ኮሜዲ ነገር ጣል ልናደርግላችሁ መናል። ኮሜዲው ምንድን ነው አትሉኝም? እዚህ ጋ ልብስ ይዘናል። ዳጊሻ አቺ ልብስ ምንድን ነች? ዛሬ ጾታ ላስቀይረ ዳጊን ይህን ልብስ ይለብሳል። ሺቲ ነው፣ ከቤት ሰርቂ ነው። ጀመጠው ተፋይ ዘዊ ይህን ችፍን ትላለ፣ ፊት እንዳታይ ማዘር። ድምጹን ይቀይርና ማዘር መጥቶ እረሙን አፈቅሯል አለው። ቤተሰብ በጣም እንደምትዝናኑ ተስፋ አደርጋለሁ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከመጀመራችሁ ላይክ ሼር ሰብስክራይብ አድርጉ። እና ዳጊ በጣም የምትወደው እቺን ብቻ አንተ ላይክ ፊት የሚሸፈን ነው በቃ ኢንፊቲን ሸፍናል። ይሄን ቀሚሱን አደርገዋለሁ። አይ ጫማ ነው። ትንሽ አያስታውቅብን ብቻ ከገጠር እንደመጣ ነው እና አገር ምናምን እንደዛ አይነት ልብስ ለብሶ ምናምን ነው ያለ። በርጋ ነው። በር ሲያንኳኳ ውስጥ ገባና እማን እንድትከፍት እንደምን ማድረጋት አለው። ከዛ ከበርጋ ያለውን ነገር ካሜራ ማን አለ ካሜራማን በደንብ አድርገህ ትቀርጽልኛለህ። እስከ ውስጥ ያሉ ነገር አብረን ያለን ዳኪ ከዚህ በኋላ ያለው ስራ አንተ ነው። ቆዩ ድምጼን ለመቀየር ግን ሲሞክራ፣ በቃ በጣም አዝናኝ ቪዲዮ በጣም ደስ የመጣ ነው። እና ቤተሰቦች ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ። ለዚህ ቪዲዮ ስንት ላይክ ይገባዋል? አፍቃሪ ነኝ እኔ እንግዲህ የረሙን ፍቅር ለመግለጽ ይኸው በሩ ጋር ደርሻለሁ። በጣም ነው የማፈቅረው በጣም ነው ለዛሬ ፍቅሩን ልነግረው ይኸው በር ጋር መጥቻለሁ። እያንኳኳኑ ይቅናሽ በሉኝ ሁላችሁም። እንግዲህ ፈጣሪ ከእኔ ጋር ይሁን። የእኔ ፍቅር ዳግም ነኝ፣ ደሞሽ የእኔ ፍቅር ደግሞ ዳግም ነኝ። የፋሚሊ ሌላ ሰው ስያችሁ

እኔ ገጠር ነው የምኖረው። እሺ መሬት አለኝ እርሻ አለኝ የረሙ ፍቅር አናቴ ለስ ስለወጣ በሰባት መቶ ብር እዚህ አዲስ አበባ የመጣሁት ለሱ ብዬ። ገጠር ይዘሹ ልትገበይ ነው። እሺ ብለኝ ማብረ ገባ ነው ብርሱ እዚህ ሚዲያ ምናም ስለሚሰራ አይሆንም። አሁን ረሙን አገናኙኝ ይዋኩት። እማዘር ያውቃል አንቺ እንደምትመጪ አያውቅም። ሰርፕራይዝ ላረገው ነው አይደለ? ልጥራለሽ? አው ፊትሽን አሳይኝ እስቲ። አይ ተው፣ ፊት ይቅርታ፣ ፊት ይቅር። ስላለቀስኩ፣ ይቅር፣ ይቅር፣ ፊት ይቅር፣ ፊት ይቅር። አይ ረሙን አምጡልኝ። ለእሱ አንድ ላይ ያሳዩታል። ጤነኛ ነገር ናት ግን አንቺ። ጤነኛ ነኝ እና ፊትሽን አሳይኝ። ሰሙት፣ አላሳይም። ረሙን አምጡልኝና ለእረሙ ለረሙ አሳዩዋል። ለእርሱ አላሳይም። ኧረ ይሁድ ነው፣ ምን ጉድ መጣብኝ። ምን አረ፣ ተነሽ ውጪ። በቃ እሰብዬ ግቢ አትረብሺ። ረሙን ካላገኙ አልወጣም። ረሙ ይምጣ፣ ፊቴን አሳያለሁ። ለእርሶም አሳያለሁ ከረሙ በኋላ። መጀመሪያ እረሙ ነው የሚያዩ ፊቴን። የለም አሁን አጠሩልኝ፣ እረሙን አምጡልኝ። መስለኝ ምን ረሙን አምጡልኝ። አሁን እረሙን አምጡልኝ። ከየት ነው አምጣልሽ? ካላገኙ አልወጣም ከዚህ። አረ ግቢ ያትበጭ ውጪ ልኝ በፈጣሪ አልመጣበትኩም ረሙን እኔ ኬት ላምጣልሽ? በቃ ኬትም ብለው አምጡት። ኬ ይሄው መኪናው አለ እሱ እሱን አምጡልኝ። ግቢ መኪና አይቆምም እንዴ። እኮ የሱ መኪና ነው አውቀዋለሁ። የሱ መኪና አሁን በቅርብ የገዛው መኪና አይደል? አውቀዋለሁ። አሁን አምጡልኝ። ስልኳ ካለሽ ደውይለታ። አልደውልም፣ ሰርፕራይዝ አቤቱ፣ አቤቱ፣ መጥቼ ሰርፕራይዝ ሊያደርገው ነው የምፈልገው። አምጡልኝ አሁኑ ነው። ወይኔ ልፈልገው እንዴ ፊትሽን ያሳይኝ ከመጀመሪያ አላሳይም። ለረሙ ነው ማሳይ። ፊትሽን ያሳይኝ ከመጀመሪያ እኔ ባለበት አመጣለሁ። ለረሙ ነው ማሳየው። ፊቴ ለእርሱ አላሳይም። ለረሙ ነው ማሳየው። ለእርሱ አላሳይ። እረፉ እረፉ! እንዴ እና ፊትሽ ሊይዋት እራሱ ለእሱ ነው ማሳየው። ፊቴን ለእሱ ነው ማሳየው። እንዴ ምን እንትን የሌላት ነገር ናት፣ ፍንጭ የሌላት ናት። እንዴ ወይም ፊትሽ ያሳይን። ልጥራልሽ አለብን። እዛ ደግሞ ተነች። ግቢ አጥረብሽ ውጪ። ረሙ ይምጣ። ለረሙ ፊቴን አሳያለሁ። ከዛ እርሱም ይውጣ። ራፉ ራፉ ለእርሱ ፊቴን አላሳይም። ለረቡ ነው ማሳይም። አፍቅሬው አለው የእሱ ፍቅር ው አናቴ ነው ወጥቷል አለው። ረሙን ጥሩልኝ። ቤት ለቤት ትዞራለች እንዴ፣ ትዞራለች። ፍቅር ያዞራል። ህዝብ በቃ ቆጥራለሁ። ፍቅር ነው ፈቅ ይሁን። ጥሩልኝ፣ ጥሩልኝ። አሁን ለምን ይስቁብኛል? በእኔ ለምን አጠሩልኝ? እረሙን ጥሩልኝ። ትክለኛለሽ ግን ትክክለኛ እኔ እረሙን ጥሩልኝ። የረሙ ፍቅር ነው እንደዚህ በሽተኛ ያደረገኝ እንጂ እኔ እረሙን ጥሩልኝ። አረ ጭንቅላት ምንም አላሳይም፣ ለርሶ ፊቴን አላሳይም። ጥሩልኝ፣ ሰው ነኝ ሰው። ሚዲያ ጥሩልኝ። የረሙ አፍቃሪ ነኝ። አንዴ ላግኘውና ሄዳለሁ። እሱን ካላገኘሁ አልሄድም። ከዚህ እንደ ሴት ልጅ አፈቀርኩ ብሎ ቤት ለቤት ይዞራል? እንደ አዎ ይዞራል። ከመቼ ጀምሮ? እባክዎትን ጥሩልኝ። አሁን ሌላ ነገር እንዳይፈጠር እባክዎትን። ምን ይፈጠራል? እሱን ካላገኘሁ እጩኸዋለሁ። እስኪ ማን እንደሚያስወጣኝ እናያለን። ረሙን ሳላገኘሁ ከዚች ቤት አልወጣ። ልቀቁኝ፣ ልቀቁ። ለረሙ ነው ማሳየው፣ ለእርሶ አላሳይም። አሁን ጥሩልኝ ረሙ ያው ጥሩት፣ አለ አይደል፣ እያለን የደበቁኝ ፍቅሬን ፍቅሬን እያለን የደበቁኝ ጌታ

አረ፣ እኔ ነኝ፣ እኔ ነኝ። አረ ወርቄ፣ እኔ ነኝ። አረ ቀልድ ነው፣ ፍራንክ ልናረጋሽ ነው ፍራንክ

ለዚህ ፕራንክ ስንት ፎሎ ይገባዋል? ስታስብሽ ጉብዝ ነው አለ። ስንት ግን በጣም አልመታችኝም። ምን አላልሽ? በስትክል እያወራችኝ ነበር። ገጠር እርሻለኛል ገጠር አልኳት እኮ ከአስር ለዳጊ። እስኪ ምን ያህል ትሰርቶታል? ጎበዝ ነው አይደለም? ያሳቃችሁ ሰዎች ደግሞ ኮመንት ላይ ሀሳባችሁ አስተያየታችሁን ጻፉልን። ፈታ ማለት ጥሩ ነው አይደለም? ሁሌ ያው ጥን ነው እና ፈታ መጫወት ግድ ነው። እና ቤተሰቦቼ ፈታ እንዳላችሁ ታስፋ። ልጅ አለኝ ብለህ ለማስተዋወቅ ነው? ልጅ አንተ ልጅ አለኝ አፈረ። በቀጣይ ቪዲዮ እስከዛ ድረስ